ቤተሰቦች በመጀመሪያ ልክ እንደ ጨረቃዎቹ በቤታችሁ ያልታሰበ ደስታ ይግባ። ዛሬ እንግዲህ በእነሱ ደስታ ሁላችንም ተደስተናል። የሃይሚን ፊሊንግ ለማየት በጉጉት ስጠብቅ ነበረ። ሀይሚዬም፣ የኔ ጀግና፣ የልቤ ካውያ፣ በጣም ደስ ብሎኛል በማለት ደስታዋን ገልጽ አለች። ከስኬታማ ወንዶች ጀርባ ጠንካራ ሴት አለች ይባላል። ይህንንም ደግሞ ቡራ መስክሮላታል። ሀይሚን ካገኘሁ በኋላ ህይወቴ ተቀይሯል። ብዙ ነገሮችን ተቆጥቤያለሁ፣ ተስተካክያለሁ፣ ከብዙ ነገሮችም ራሴን ገትቻለሁ። በ ትክክለኛ መንገድ እየተጓዝኩ ነው በማለት ተናግሯል። ምክንያቱም እንግዲህ ዛሬ ይህ ስኬት የቡራ ብቻ አይደለም፣ በነገራችን ላይ የሀይሚም ጭምር ነው እንጂ። ሀይሜና ቡራ ከተገናኙ ጀምሮ አንድ ላይ እጅ ለእጅ በመያያዝ በችግራቸውም በደስታቸውም ጊዜ አብረው ሆነው በማሳለፍ እዚህ ደረጃ ላይ ደርሰዋል። እውነቴ እንደምላችሁ ልክ ሳየው በቃ ፎቶው ምናምን ሳይ እንዴት ደስ እንዳለኝ ማለት ሀሳቡ እንዳለው አውቃለሁ። ለምን ስቶሪው ላይ ብዙ ጊዜ የሚያካፍለው መኪናዎች፣ አንዳንድ ነገሮችን በቃ ትልቅ የደረጃ መድረስ የሚፈልግ ልጅ እንደሆነ አውቃለሁኝ። ግን ደግሞ ሰው ስለፈለገ ብቻ ያገኛል ማለት አይደለም። ከጎኑ ከአካባቢው ያለው ህብረተሰብ ወይንም አዋሉም ይወስነዋል እና ከሀይሚ ጋር እንኳንም ተገናኝ፣ ዛሬ ልዩ ቀን ነው ብሎ ዘፍኗል። ቡራ ዛሬ ሳይሆን ልዩ ቀን ተብሎ መዘፈን ያለበት ሀይሚና ቡራ የተገናኙባት ቀን እንደኔ ማለት ነው። የሀይሚ ጥንካሬ ጀግንነት ነው። ቡራንም ጀግና ጠንካራ አድርጎ እዚህ ደረጃ እንዲደርስ ያደረገው ዛሬም ደግሞ አይታችሁ ከሆነ ሀይምዬ የእኔ ጀግና ነው ያለችው። ወንዶች በተፈጥሮ ምን አይነት ነገር ይወዳሉ መሰላችሁ? ቤተሰቦች ኦር ደግሞ ሴቶች ይጠቅማችኋል፣ ለባላችሁ፣ ለፍቅረኛችሁ ሊሆናችሁ ይችላል። በጣም ብዙ የሚወዱት የሚያበረታታቸውን ሰው ሆነ የሚያሞግዛቸውን ሰው፣ ክብራቸውን የሚጠብቅላቸው ሰው። በተለይ ደግሞ በቃ አንበሳ ብትሉት ራሱ አንበሳ እንኳን ባይሆን ብትሉት እንደ አንበሳ የሚያደርገው ነገር አለ። ሴቶች ትምህርት ውሰዱ። ሀይምዬም ያን ነገር ነው የተጠቀመችበት። አንደኛ ስማርት የሆነች ልጅ ናት። የእኔ ሴት ትንሽዬ ሴት ነገር ግን ሀሳቧ አሚሯ የሆነ የመነጠቀ እንደ ትልቅ ሰው እንዴት ብዬ ልንገራችሁ? በጣም ምርጥና ስማርት የሆነች ልጅ ናት። ዛሬም ደግሞ እሷ በጣም ተደስታለች። ማለት እናንተ ለሰዎች መልካም ስታደረጉ፣ መልካም ስታስቡ፣ ለእናንተ ደግሞ ባልታሰበ መንገድ እግዚአብሔር እጥፍ ድርብ አድርጎ ነው መልካም ነገር የሚያድላችሁ። ገባችሁ አይደለ? ዛሬ እንግዲህ ቡራ ሳናስበው እኛን ሁሉ ነው ሰርፕራይዝ ያደረገን። ሳያወራ ምንም ነገር ሳይል ሄዶ መኪናውን ልክ እንደ ጫማ ግዝት አድርጎ መቶ እኛንም ሀይሚንም ሰርፕራይዝ አድርጓል። እንግዲህ ቤተሰቦቹ እነ ሙሽዬ ወንድሞቹ፣ ምናምን ሁላ አያውቁም። ቪዲዮ ነው ገና የሚያዩትኝ ከእኛ እኩል ማለት ነው። ይሄ ማለት ደግሞ ቡራ ለእኛም ቤተሰቦችንም እኛንም እኩል በኩል አይን ነው የሚያዩ ማለት ነው። እኛና እንግዲህ የዛሬ ሀይሚዬ አይኗን አሰር አርጎ አመልቶ። እኔ በጣም የተገረምኩት በነገራችሁ ላይ ማለት ነው፣ በተለይ የሰው መውደድ ይስጣችሁ የምለው ሀይሚዬ ዛሬ አይኗን ታስራ መኪናው ጋር ቆማ ካሜራ እየተቀረጸ፣ አንድ አባት እየመጡ ነበር እየመጡ፣ ከዛ ሀይሚዬ አይኗን ታስራ ሲያየው ማለት ነው እጅ ወደ ላይ አይኗን ፍታ ነው ያለው። ቀጥ ለጥ ብለህ አይኗን ፍታ ሲል ቡራ ወይኔ ብሎ ነው የደነገጠው። እና ደስ አለኝ፣ ደስ ያለች። ለምንድን ነው ካላችሁ፣ የሰው መውደድ ካላችሁ እናንተ ብትጨፈኑ ነው አይናችሁ ቢጨፈን እንኳን እግዚአብሔር ያዘጋጅላችሁ ሰዎች አሉ። ምንም ነገር አይነካችሁም። የሰው መውደድ አላችሁ። እውነት ያን ነገር ሳይ እንዴት ደስ እንዳለኝ ቤተሰብ፣ የምሬን ነው የምላችሁ። እና እንግዲህ ሀይሚዬ ባልጠበቀችው መንገድ ሰርፕራይዝ ሆናለች ማለት። በቃ አልጠበቅኩም ነበር ሁላ ያለች ነው። እኔ ቡራ ቶሎ ብሎ መኪና እንደሚገዛ ያወቅኩት መቼ ነው ነበረው ካላችሁ ማለት ነው። ዱባይ ላይ ሀይሚና ቢኒ ሆነው ቡራን ፕራንክ አድርገውት ነበር። ፕራንክ ሲያደረጉት ሀይሚ የምን ነገር ተናገረች መሰላችሁ? ና ቢኒ ነው በቃ ሹፌራችን ወደዛ ወደዚህ ሲወስደኝ ተመቸኝ፣ ተንከባከበኝ ስለዚህ በቃ ከእሱ ጋር ተመቻችቻለሁ ምናምን ስትል ማለት ነው ቡራ በአንዴ በቃ የሆነ ቅይር ነው ያለው ስሜቱ። ፕራንክ መሆኑን እሱ አላወቀም፣ እና ግን ስሜቱ ባንዴ ነው ቅይር ያለው። እንዴ የመጣ ሄደ ወንድ አንቺን እያለ እኔንም ህይወት የመበላሸት የለበት ምናምን ብሎ ከአንዳንድ ህይወቱ ምንድን ነው ስሜቱ ነው የተቀየረው ያን ነገር ስቲል ፕራንክም ቢሆን ማለት ነው ያለ ነገር ነው፣ ገባችሁ ማለት። አሁን ሀይምዬ ቡራጋ ለመሄድ ቪዲዮ ለመስራት ለመሄድ አንዳንድ ቦታ ለመሄድ ራይድ ነው የምትጠቀመው፣ ታክሲ ነው የምትጠቀመው። ሴት ደግሞ በእንደዚህ ሁኔታ ላይ ጉንተላ የሚባል ነገር አለ፣ በተለይ ኢትዮጵያ ላይ ታውቃላችሁ። የምታውቁ ሰው ታውቃላችሁ። በስርዓት እንኳን ልብሳችሁን ለብሳችሁ መንገድ ላይ ስትሄዱ ማለት ነው ትሸማቅቃላችሁ። ከዛ ጋር የሆነ ሰው ይጎነትላችኋል፣ ከዛ ጋር የሆነ ነገር ታክሲ ላይማ። ተዉቴ ቤተሰቦች፣ ተዉቴ በጣም ነው የሚያበሳጨው። እና እነዛ ነገሮች አሉ ሲመስለኝ እዛ ዱባይ ላይ ማለት ነው፣ ያ ነገር ትዝ ያለው ኢትዮጵያ የሚሆነው ነገር ነው። እና ከዛ ከአንዳንድ እኔ ያልኩትኝ በቃ ቢኒ ስራ ተበላሸ ዱባይ የሚቆዩ ከሆነ እነሱ ስራ ተበላሸ። ምንም እንኳን ፕራንክ ቢሆን በእንደዚህ ሁኔታ ማምጣት አልነበረብህም እያልሁ ነበር ና አንዳንዴ ፕራንክን ቢሆን ወደ ሪል አመታችሁ ስታስቡት ማለት ነው የሆነ ስሜት ውስጣችሁ ጥሎባችሁ ይሄዳል፣ ገባችሁ አለ። ስለዚህ ሀይሚዬ ከዚህ በኋላ በራይድም በታክሲም እየሄደች እኔ ከምሳቀቅ፣ እኔ የሆነ ስሜት ከሚሰማኝ ለምን እኔ መኪናዬን ገጭ አድርጌ አልገዛትም ብሎ የምታመር ቆንጆ የሚገርም መኪና እውነት ምላቸው የሚገርም መኪና ነው ዛሬ የገዛው ማለት ነው። እና ደግሞ በቃ ብዙ ሰው አልሰማም፣ ጓደኞቹ ሶስት አራት ጓደኞች ፍጼ ቢኪ እና ሀሰን ሚፍታ አራት ጓደኞቹ ብቻ ናቸው የሚያውቁት። ና ቡራ ሄዶ ግዝት አርጎ መጥቶ ሀይሚዬ ሰርፕራይዝ አድርጓታል። ከዚህ በኋላ አገራችን ቡታጅራ ብትይ፣ ናዝሬት ደብረ ዘይት፣ የፈለግሽ ቦታ በቃ በመኪናችን የምንንቀሳቀሰው እኔኔ ከቤትሽ የማመላለስሽ ብሎ ነው ለሀይሚዬ ቃል ይገባላ። ቀጣይ በነገራችን ላይ ማለት ነው በመጀመሪያ ደረጃ ቡራ ሁለተኛ ስኬቴ ነው ብሏል። የመጀመሪያው ስኬቴ እናቴ፣ ሁለተኛ ስኬቴ መኪና፣ ሶስተኛ ላይ እኔ ስኬት ብዬ የማስበው ለሀይሚ ቀለበት በቃ አለቀ። ፍቅርህን ገልጸህ ቀለበ ስታደረግላት። በእርግጥ ቡራ ዝም ብሎ አይደለም የሚጓዘው። ማለት ማንኛውንም እቅዱን በእንዴት ነው፣ ማንኛውንም ጉዞውን፣ ማንኛውንም ድርጊቱን በቅር የሚራመደው። አንዳንዴ ምን የሚባል ነገር አለ ምስላችሁ ያለቅር ስትጓዙ ሜቢ ተደናቅፋችሁ ወድቃችሁ ልትሰበሩ ትችላላችሁ። ያ ስብራት ደግሞ ለመጠገን በጣም ብዙ ጉዞ፣ በጣም ብዙ ጊዜ ፈጅባችኋል እና ቡራ ይሄን ነገሩን በጣም ነው መወድላት። እያንዳንዱ ነገሮቹ በቅድ ናቸው። ቀጣይ ደግሞ መኪናው ለማን ነው ካላችሁ ለሀይሚ፣ ለሀይሚ መኪና ይገዛላታል። ለምን እሷም እያለች ነበር፣ እኔ ሲኬቴ ብዬ የማስበው እኔ እንዲኖረኝ የምፈልገው የመጀመሪያ መኪና፣ ሲቀጥል ቤት ነው። ምክንያቱም ትራንስፖርት ኢትዮጵያ ላይ ትንሽ ከባድ ስለሆነ ማለት ነው። እና ማንም ሰው ተነስቶ በነገራችን የመኪና

ቡራና ሀይሚ ከተገናኙ አንድ ዓመታቸው አንደኛ ዓመታቸው ላይ ያሳኩት የመጀመሪያው ስኬት ዱባይ ላይ ሄደው አሪፍ ጊዜ ማሳለፋቸው፣ ሁለተኛው ስኬት ደግሞ መኪና። ሁለተኛ ዓመታቸው ላይ ቤተሰቦች፣ በዚሁ በረመዳን ወር ጠብቁ የሆነ ነገር እንደሚፈጠር መቶ ፐርሰንት እርግጠኛ ነኝ ቡራም ደግሞ ተናግሯል። እንግዲህ ከዚህም በኋላ ገና ትልቅ ብዙ ማሳካቸው ነገሮች አሉ። በመጀመሪያ ፈጣሪ፣ ቀጣይ ሀይሚን ይዤ ነው ያለው እና አሁንም እጅ ለእጅ ተያይዘው የሚያሳኩት ብዙ ነገር ይኖራል። ቤተሰቦችን ለእኛም እድሜና ጤና ይስጥ አብረናቸው እንድንጓዝ ኢቨን እንኳን እኛንም ጭምር ነበር ሲያመሰግን የነበረው። ኦፍ ኮርስ እኛም ቤተሰብ ነን። ከመጀመሪያ ጀምሮ አብረናቸው እየተጓዝን ያለን ሰዎች ነን። እና ይገባናል፣ ቤተሰብ ይገባናል ትላላችሁና፣ በጣም ደስ ብሎኛል። በነገራችን ላይ አንዳንድ ኮመንቶችን ሳይ ሀይሜና ቡራን ከፍ ዝቅ የምታደርጉ ሰዎች ነበራችሁ። ግማሾቻችሁ ቡራ እንደዚህ ነው፣ ቡራ እንደዚህ ነው ማለት፣ በቃ ሀይሜ ታሳዝነኛለች ምናምን ትላላችሁ። ግልብጥ ብላችሁ ደግሞ ቡራ እንደዚህ ነው፣ ሶሪ ሀይሜ እንደዚህ ናት፣ ቡራ ያሳዝነኛል። እናንተ ምንም አትዘኑ፣ እናንተ ብቻ ዝም ብላችሁ ቻናሉ ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ አሳድጉ። ከዛ ውጭ ቡራና ሀይሜ መቼም መቼም ራስ በራሳቸው በጣም ስለሚዋደዱ ይተዛዘናሉ። ማለት እናንተ ሀሳብ ሀሳብ አይግባችሁ። ገባችሁ አደለ? ሀይሚዬ፣ የኔ የሆነ ትንሽዬ ሴት የኔ ልቅልት ማለት ነው። ዛሬ ደግሞ ቀሚሷን ገጭ አርጋ ምር ብሎባታል። ድምቅ ሽ ብርቅ ብላ በቃ እንዴት ብዬ ልምገራችሁ? ከዚህ በኋላ ጋቢና በሀይሚ ስም ተፈርሟል። ማንም ሰው አይገባም ጋቢና ውስጥ ሀይሚዬ ተፈርሞላታል። እንዲያውም ጭራሽ ምንድን ነው ስምሽን አስጽፌ አስቀምጣለሁ። ቡራ ማለት ነው፣ አዎ ግድ ነው። ስሟን አጽፈህ ወይንም ደግሞ ፎቶዋን ራሱ አሳጥበህ ማስቀመጥ አለብህ። አንድ ሰው እንዳይቀመጥ እኔ ቢቀመጥ ራሱ አለቅም። በኮሜንትም በቪዲዮም እያልኩ ማለት ነው። እኛና ኦፍኮርስ ቪዲዮውን ትመለከታላችሁ። ስማችሁን ታካረኩኝ። እና ቤተሰቦች ለማንም ደስ ብሎኛል። ደስ ይበላችሁ። ባባይ